በአፋር ክልል የተከሰተው እሳተ ጎመራ ምን ላይ ደርሷል? ወደ አካባቢው ያቀኑት አጥኚዎች ወይም ተመራማሪዎች ምን አሉ? ይህን ጉዳይ በዝርዝር እንመለከተዋለን። በመቀጠል በእውቀቱ ስዩም የባህር በር ስጠን ብንለው ጭስ ማውጫ ሰጠን የሚል ጽሑፍ አለን። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች የዕለቱን መረጃ ይዘን ቀርበናል። አሁን ድምፁ እየቀነሰ እንደሆነ መረዳት ይችለናል። የፈሰሰ ቅልጣለትም ማግማ እስካሁን አልታየም። መጠነኛ ጭስ ግን ይታያል። ፕሮፌሰር አታለያየለም። የሚፈነዳው ፈንድቶ አሁን ረገብ ብሏል። ሊቀጥልም ላይቀጥልም ይችላል። በቀጣይ የምናየው ይሆናል። ክትትል ይፈልጋል። ከአፋር ክልሉ ኤርታሌ ተራራም እሁድ ኅዳር 14 2018 ዓ ም ከፍተኛ ጭስ ብናኝ መውጣት መጀመሩ በብዙዎቻችን የሚታወቅና ለክልሉ ለአካባቢው ነዋሪዎች አስደንጋጭ የነበረ ክስተት ነው። አሁን ብናኙም ከኢትዮጵያ ተሻግሮ በሌሎች አገራት ላይ እየደረሰ ይገኛል። በረራ ሁሉ ማስተጓጎል እንደጀመረ ተነግረዋል። እንደ አፍዴራ ባሉ አካባቢዎች ያሉ ነዋሪዎች በበኩላቸው ጭሱና ድምፁ ከፍተኛ እንደሆነ በመግለጽ ስጋት እንዳለባቸው በተደጋጋሚ ሲናገሩ ሰንብተዋል። በአማራ ክልል ሰሜን ወሎና ትግራይ ክልል የተለያዩ አካባቢዎች ያሉ ነዋሪዎች በበኩላቸው ከባድ ተኩስ ነበር የመሰለን ጭሱኛ ጋርም ደርሶ ነበረ፣ በትክክልም አይተናል ሲሉ ነበር ለቲክፋ ኢትዮጵያም በወቅቱ ነገሩኝ በማለት ቲክፋ ኢትዮጵያም ጉዳዩን ያሰራጨው ሰሞንኛው የኤርታሌ ፍንዳታ ከፍተኛ ጭስ ከኢንዲያ አልፎ ወደ ቻይና ምድር እያመራ ስለመሆኑ በውጭ አገር ሚዲያዎች ጭምር በሰፊው ተዘግቧል። የኤርታሌ ክስተት አሁን በምን ሁኔታ ላይ ይገኛል? ኢትዮጵያ ከፍተኛ ጭስ እየወጣበት የተስተዋለው ኤርታሌ አሁንስ በምን ሁኔታ ላይ ይገኛል? ሲል በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ አስትሮኖሚ ኢንስቲትዩት ተመራማሪ የሆኑትን ፕሮፌሰር አተላይ አየለን ቲክፋ ኢትዮጵያም ጠይቄያቸዋለሁ አለ። ፕሮፌሰር አተላይ አየለ እንዲህ ሲሉ ይመልሳሉ። አሁን ድምፁ እየቀነሰ እንደሆነ መረዳት ይችለናል። የፈሰሰ ቅልጥ አለትም ወይም ማግማ እስካሁን አልታየም፣ መጠነኛ ጭስ ግን ይታያል ሲሉ ገልጸዋል። በየቦታው የሚገኝ የአዲስ አበባ ዩኒቨርሲቲ ስታፍ በጉዳዩ ላይ ዝርዝር መረጃ እያጠናቀረ መሆኑን ጠቅሰዋል። የሚፈነዳው ፈንድቶ አሁን ረገብ ብሏል። ሊቀጥልም ላይቀጥልም ይችላል። በቀጣይ የምናየው ይሆናል። ክትትል ይፈልጋል ብለዋል። እንዲሁም ሁነቱን በመሳሪያ እንደሚከታተሉም ገልጸዋል። በአሁኑ የኤርታሌ መፈንዳት ክስተት የተመዘገበም የመሬት መንቀጥቀጥ የለም ሲሉ ተናግረዋል። ተመራማሪው የአቅም ግንባታ ክትትል ይፈልጋል። መሬት መንቀጥቀጥ አልተመዘገበም። ሰሞኑን ጸጥ ብሎ ነው ፍንዳታው የወጣው። መድኃኒቱ መዘጋጀት እንደ ሀገር አቅም መገንባት ነው ሲሉ መፍትሄ አስቀምጠዋል። አቀም ሲባል መሳሪያም የሰለጠነ የሰው ኃይል ማለት ነው ብለዋል። ከዚህ የምንማረው ከእኛ የመነጨ የተፈጥሮ አደጋ ሌላ ቦታም ምን ያህል ጉዳት እንዳሳየ፣ በረራዎችንም የሰረዙ አየር መንገዶች እንዳሉ ያንን በኪሳራ ማስላት ነው። የተፈጥሮ አደጋ ፖለቲካል ባውንደሪ እንደማያከብርና አንድ አገር የተፈጠረ ሌላ ቦታ ጉዳት ሊያደርስ እንደሚችል አስገንዝበዋል። በዚህ ጉዳይ ላይ ቲክቫ ኢትዮጵያ ሰፋ ያለ ቆይታ አድርጎ ነበረ ከፕሮፌሰር አታላይ አየለ ጋር በተለይ የተከሰተውን ክስተት በንቃት መጠበቅ እንደሚያስፈልግና በምን አጋጣሚ እንደዚህ ዓይነት ጉዳዮች እንደሚከሰቱ አይታወቅም እና ሁሌም ዝግጁ ሆኖ ለነገሩ በጥንቃቄ ተዘጋጅቶ መቆየት አስፈላጊነቱን በሚገባ አስገንዝበዋል። ሌላኛው ከሰሞኑ በዚሁ ጉዳይ ላይ አስገራሚና አዝናኝ ጽሑፎችን በመጻፍ የሚታወቀው ብዕረኛው በውቀቱ ስዩም ስለ ባህር በር ጉዳይ ይህን ብለዋል። ፈጣሪ የባህር በር ይሰጠናል ብለን ስንጠብቅ የጭስ ማውጫ ሰጠን። ስሙኝማ፣ በሰሜን ምስራቅ የፈነዳው እሳተ ጎመራን በሩቅ አየሁት እኮ። እሳተ ጎመራው ለመጀመሪያ ጊዜ የፈነዳው ከ12 ሺህ ዓመታት በኋላ ነው ተብሏል። ይህ አጋጣሚ ለኢትዮጵያ ትልቅ እድል ይዞላት ይመጣል የሚል ግምት ነበረኝ፣ ግን ተሳስቻለሁ። ሲፈነዳ ከምድር ከርስ ውስጥ ለብዙ ዘመን ተቀብሮ የኖረ ድፍድፍ ነዳጅ፣ ወርቅ፣ ብር፣ ታንታለም ግልብጥ ብሎ ይወጣል ብዬ ጠብቄ ነበረ። ይወጣል አመድ፣ ይወጣል ጭስ። አዘንሁ። በአሁኑ ሰዓት ኢትዮጵያ ለሩቅ ምስራቅ አገሮች ሀብት እንኳን ባይኖረኝ ይችን አመድ እንቃመሳት በማለት የተፈጥሮ ጸጋዋን በመጋበዝ ትገኛለች። ቅድም ጠጅ ቤት ገብቼ ፋንታ ስጠጣ አንድ ሽማግሌ እንዲህ አሉ። በጆሮዬ ገባ የእሳቸው ወሬ። አንድዬ የልባችንን ጥመት አይቶ ጸሎታችንንም በቅጡ መመለስ ትቷል። ይኸው የባህር በር ይሰጠናል ብለን ስንጠብቅ የጭስ ማውጫ ሰጠን። ብቻ ዘንድሮ አልተሳካልንም። እስቲ ደግሞ ከአስራ ሁለት ሺህ ዓመት በኋላ ዕድላችንን እንሞክራለና ነገሩም በደንብ ካሰብንበት የኢኮኖሚ ፋይዳም አይጠፈውም። የጭሱ ማረጋጊያ፣ የአመዱ ማስወገጃ በጀት ይመደብልን ብለን ኃያላን አገሮችን መቀፈል እንችላለን። የቅፈለ ሐሳብ በተነሳ ቁጥር ትዝ የሚለኝ አንድ ቀደድ አለ አንድ ሰሞን ላይ የታዋቂ ሰዎች ወላጅ አባት ነኝ እያሉ ጥቅማ ጥቅም የሚጠይቁ ጥቅማ ጥቅም የሚጠይቁ ሰዎች ተበራክተው ነበረ። አንድ ቀን የሆኑ አረጋዊ ሰውዬ ድምፃዊት ትግስት ፋንታውን ቤት መጡና አንኳኩ። ገና ሲያዋት ልጄ አባትሽ ፋንታውን እኔ ነኝ አሉና ትጠመጠሙባት። ሊሆን አይችልም አለች ድምፃዊቷ። ተሰውሬ ብኖርም አባትሽ መሆኔን በመሀል ላረጋግጥልሻለሁ እንዴ፣ አሁን እርሶ ሲያንኳኩ እኔ አባቴ ጋር እየተጫወትኩ ነበረ አለች ትግስት። ሰውየውም የደረቀ አይናቸውን እያበሱ ምናሉ፣ እንግዲህ ምን አደርጋለሁ፣ ወደ መሰሉ ፋንታውንና ሰይፉ ፋንታውን ጋይጄ እድሌ ልሞክር። በእውቀቱ ስዩም እንደ ጻፈው መቼም ሰሞንኛው ጉዳይ ብዙ ተብሎበታልና ትንሽ እንደው ነገሩን ቀለል ያለ ጨዋታን ጨዋት በሚል ነው። እናም ጉዳዩ ሲሪየስ ነው ብዙ እየተወራ ብዙ እየተባለበት ይገኛል። ብዙዎች ደግሞ በዚህ ጉዳይ ላይ ብዙ ሀሳብ አንስተዋል። ነገርየው ትኩረት የሚሻና በሀገራችን እየሆነ ያለው ይህ ነገር በደንብ ልንረዳው ልንከታተለው፣ በተለይ ደግሞ ጉዳት ከማድረሱ በፊት ወይም ለጥቅም የሚውልበት መንገድ ካለም በሚገባ ሊጤን ያስፈልጋል። የብዙዎችም ይህን ሀሳብ ማጋራት በተለይ ከሀገራችን ወቅታዊ ሁኔታ ጋር ካለው ፖለቲካዊ ሁኔታ ጋር እንዲሁም ደግሞ እዛ አካባቢ እየተፈጠሩ ያሉትን ለቱሪስት መስህብ አሊያም ደግሞ ለተለያዩ ነገሮች እንዴት ነው መጠቀም የሚቻለው የሚለውን ነገር በስፋት ማየትና መመልከት ያስፈልጋል። ብዙዎቻችንም ደግሞ ጉዳዩን በቅርበት እየተከታተለን ወደ እናንተ እያደረስን እንገኛለን። ዜና ፕላስ ቤተሰብ ላልሆናችሁ፣ ሰብስክራይብ ላላረጋችሁን አሁን እድሉን ከፍተናልና፣ ዘውትር የምንለቃችሁ ቪዲዮዎች መልእክቶችን ይደርሷችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡኑ አበቃን።